ከዚህ ከፍተኛ አደጋ ሊያድን የምችለው ኢማን ነው። አላህን ማወቅ ነው። አላህን ተባረክ ተዓላ ጠብቀኝ ማለት ነው። የሰው ልጆች ከተፈጠሩበት ጊዜ አንስቶ እስከ ቅያማ ድረስ ምድር ላይ ሊከሰቱ ከሚችሉ አደጋዎች፣ ፈተናዎች፣ አስፈሪ ነገሮች ሁሉ ከባዱ የመሲሑ ደጃል ፈተና እንደሆነ ነግረዋል። መሲሑ ደጃል ሰው ነው። በትክክለኛ ሐዲስ ነቢዩ እንደነገሩን ወጣት ነው። ሰውነቱ ቀይ ነው።

የአላህ ባሮች ወይ ጌታ አላህ ለሰው ልጆች በማዘን አብሳሪና አስጠንቃቂ የሆኑ መልእክተኛን መልእክተኛን ልኮልናል። የተሟላን ዲን ይዘው መተዋል። ኸይሩን ሁሉ አሳውቀውናል፣ ለኸይር ገፋፍተውናል፣ ከሸር ሁሉ አስጠንቅቀውናል። ያ አዩሀ ነቢዩ

ነቢዩ አለይሂ ሰላቱ ወሰላም ካስጠነቀቁን ከባድ አደጋዎች፣ ፈተናዎች አንዱ የመሲህ ደጃል ፈተና ነው። ነቢዩ አለይሂ ሰላቱ ወሰላም አላህ አደምን ከፈጠረ ጊዜ ጀምሮ እስከ ዛሬ እንደ መሲህ ደጃል ያለ አደጋ ከባድ ነገር ተፈጥሮ አያውቅም የለም ብለዋል። አደም የሰው ልጆች ከተፈጠሩበት ጊዜ አንስቶ

ከእውሩ ከመሲሕ ደጃል ያስጠነቀቀ ቢሆን እንጂ ብለዋል። ሁሉም ነቢያት መሲሕ ደጃልን አስጠንቅቀዋል። ከዛ ምን አሉ? በአንዳንድ ዘገባዎች እንግዲያው እኔ የነቢያት መጨረሻ ነኝ፣ እናንተም የሕዝቦች መጨረሻ ናችሁ። የማይቀር ነው መሲሕ ደጃል በእናንተ ዘመን፣ በእኔ ኡመት ዘንድ ነው የሚመጣው። ስለ መሲሕ ደጃል ማንም ያልተናገረውን እነግራችኋለሁ በማለት የተኛውም ነቢይ ለህዝቦቹ ስለ መሲሕ ደጃል ያልተናገረውን እኔ ለናንተ እነግራችኋለሁ በማለት የመሲሕ ደጃልን መገለጫዎችን ዘርዝረዋል አለይሂ ሰላቱ ወሰላም። ያውም የሚመጣው የመጨረሻው ነቢይ ቅያማ ሲቆም አካባቢ የመጨረሻው ነቢይ ኡመት ዘንድ ከመሆኑ ጋር ሁሉም ነቢይ መሲሕ ደጃልን ደጃልን ያስተነቀቁት ካደጋው ክብደት የመጣ ነው። ከለታት አንድ ቀን ነብዩ አለይሂ ሰላቱ ወሰላም ስለ መሲሕ ደጃል ተናገሩ፣ አከበዱት ነገሩንም ኹጥባ እያደረጉ እንደው ስለ መሲህ ደጃል ከማስፈራራታቸው አክብደው ከመናገራቸው የመጣም ሱሐቦች ምን አሉ መሲህ ደጃል ከመዲና በቅርብ ርቀት የሰፈረ ሁሉ እስኪመስለን ድረስ ስለ መሲህ ደጃል ነገሩን አስፈራሩን ብለዋል ይህም የሆነው ከአደገኝነቱ የመጣ ከክብደቱ የመጣ በመሲህ ደጃል ዙሪያ ሙተዋትር የሆኑ እጅግ በጣም የበዙ ሐዲሶች ተነግረዋል የሚመጣው የዱንያ መጨረሻ አካባቢ ላይ ነው አኺረ ዘመን ላይ ነው። ቂያማ ሊቆም ሲል አካባቢ መጀመሪያ መጥቶ እኔ ነብይ ነኝ ይላል አሉ። ነብይ ሰላተ ሰላም ከኔ በኋላ ነብይ የለም ይሄ ነው ወቁ አሉ። ትንሽ ቆይቶ ደግሞ እኔ ጌታችሁ ነኝ ይላል አሉ። ከአላህ በስተቀር እውነተኛ አምላክ እንደሌለ እያንዳንዱ ሙስሊም ያውቃል። ሰዎችን በእኔ እመኑ ያለ ይገፋፋል፣ ያነሳሳል። በሱ ያመነን ሰው ይረዳል እሱ የካደን ሰው አላምንም ባንተ፣ ውሸታም ነህ ያለውን ሰው ደግሞ ያሰቃያል። ይህ ሁሉ የሚሆነው መሲህ ደጃል ሰው ከመሆኑ ጋር ነው። መሲህ ደጃል ጌታችሁ ነኝ ይላችኋል። ውሸታም ነው። ጌታችሁ እውር አይደለም። መሲህ ደጃል ቀኝ አይኑ እውር ነው። አይኑ ወጣ ያለ ወይን ይመስላል። አብጦ ጎላ ብሎ፣ ጌታችሁ እውር አይደለም ብለዋል ነቢዩ ዓለይሂ አሰላቱ ወሰላም። መሲሑ ደጃል ሰው ነው። በትክክለኛ ሐዲስ ነቢዩ እንደነገሩን ወጣት ነው፣ ሰውነቱ ቀይ ነው፣ አጠር ወፈር ያለ ነው፣ በዛ ያለ ፀጉር አለው በማለት መገለጫዎቹን አንድ ባንድ ነግረውናል። ዓለይሂ አሰላቱ ወሰላም አላህ ተባረከ ወተዓላ ረሕመት አድርጎ የላካቸው ነቢይ እሳቸው የነገሩንን እያንዳንዱን ስለ ቅያማ ስለ አኼራ ሚሆነውን አምነን በመቀበል ዝግጅት ልናደርግ በእውቀት ልንታጠቅ ይገባል። ስለ መሲሕ ደጃል መገለጫዎች ጸጉሩ፣ አይኑ፣ ተክለ ቁመናው፣ የቆዳ ከለሩ ሳይቀር የተነገረን መሲሕ ደጃል በየትኛውም ሰዓት ብቅ ብሎ ሰዎችን ማጥበም ቢጀምር ቀድሞ በተነገረን እውቀት መሰረት አውቀን እንድንርቀው፣ እንድንጠነቀቀው። የመሲሕ ደጃልን አደጋ ከፍተኛ ከሚያደርጉ ነገሮች አንዱ ሙሉ ምድርን ያዳርሳል ብለዋል ነቢዩ አለይሂ ሰላቱ ከመካና መዲና በስተቀር መሲሕ ደጃል የማይደርስበት ስፍራ የለም። መሲሕ ደጃል መካና መዲና እንዳይገባ መላይኮች ሰይፍ መዘው ይዘው ይከላከላሉ ይጠብቃሉ ብለሃል። ፍጥነቱ ከኋላው ንፋስ እንደሚያሳደው ዝናብ ነው ብሏል ነብይ ሰለላሁ ዐለይሂ ወሰለም። እንደንፋስ እንደ ንፋስ ፈጣን ነው። ሙሉ ምድርን ያዳርሳል። ከመካና መዲና ውጪ መሲሕ ደጃል የማይደርስበት ስፍራ የለም። እንደ ነፋስ የፈጠነ ነው የሚጓዘው፣ ተብሎ ከዚህ ከፍተኛ አደጋ ሊያድን የምችለው ኢማን ነው። አላህን ማወቅ ነው። አላህን ተባረክ ወተዓላ ጠብቀኝ ማለት ነው። የመሲሑ ደጃል ፈተና ምድር ከተፈጠረች የሰው ልጆች ምድር ላይ ከተገኙበት ጊዜ አንስቶ እስከ ቅያማ ቀን ድረስ ሊኖሩ ከሚችሉ ፈተናዎች ሁሉ ከባዱ ነው የተባለው። የመሲሑ ደጃል ብሽታዎች፣ ሹብሃዎች ይዟቸው የሚመጣ አምታች አደናባሪ ነገሮች ብዙ ስለሆኑ ከባድ ስለሆኑ መሲሑ ደጃል ሰው ነው፣ ግን በሰው አቅም ማይሰሩ ነገሮችን ሰርቶ ያሳያል ፈተና የሞተን ሰው እቀሰቅሳለሁ ይላል። ከሰዎች መሃል አንዱን ሄዶ እኔ የሞቱ አባትና እናትህን ከቀሰቀስኩልህ ከከሰከስኩልህ በእኔ ታምናለህን? ይለዋል አሉ ነቢይ ሰለላሁ ዐለይሂ ወሰለም። ከዛም ሁለት ሸይጣን ተነስቶ ከፊት ለፊቱ ይቆምና መሲሕ ደጃል ያናገረው ያለውን አካል አባትና እናት መስሎ ፊቱ ቆሞ ይህ ጌታህ ነው እመንበት ይሉታል። ወላጆቹ ይመስሉታል እሱ ግን ሸይጣን ነው ወላጆቹን መስሎ ፊቱም ይቆመው ብለዋል ነቢዩ ዐለይሂ ሰለላሁ ዐለይሂ ወሰለም። ይሄ በሰው አቅም አይቻልም። የሰዎችን ልብ የሚያንቀጠቅጥ ነው፣ የሚያስፈራ ነው፣ ግራ የሚያጋባ ነው። በሱ ላመኑ ሰዎች በአጠገባቸው በአካባቢያቸው አልፎ ዝናብ ያዘንብላቸዋል ተብሏል። ይሄ በሰው አቅም ማይቻል ነው። ፈተናውን ከፍ ለማድረግ ነው። በሱ ከማያምኑ ሰዎች በኩል ካለፈ በዛ አካባቢ ያሉ ሰዎች በድርቅ እንደሚጠቁም ተነግሯል። በሱ ላመኑ ሰዎች ምድር ካዝናዎቿን ድልቦቿን እንደምታወጣላቸው ሁሉ ተነግሯል። ይሄ ሁሉ ፈተናውን ለማክበድ ነው። ትክክለኛ ስር የሰደደ የጠነከረ ኢማን ያለው ሰው ካልሆነ ሆነ በስተቀር እንዲህ አይነቱን ፈተና ተቋቁሞ አንተ ውሸታምነህ የሚል አቋም ላይ አይጸናም። ለዚህም ነው አንዳንድ ሐዲሶች ላይ ስለ መሲህ እደጃል ነቢዩ ሲናገሩ ያ عباد الله فثبتوا ያሉት። በዒራቅና በሻም መካከል ነው መሲህ እደጃል የሚወጣው የሚመጣው፣ ወደ ግራ ወደ ቀኝ ያለ ዓለምን ያተረማምሳል። የአላህ ባሮች ሆይ ጽኑ አሉ። ከመሲሑ ደጃል ፈተና የሚያድነው ጽናት ነው ምን ላይ ነው ምን ጽናው እውቀት ኖሮን ነው መጽናት ምንችለው ካልሆነ ምናየው ነገር ግራ ያጋባል የሞተን ሰው የቀሰቀሰ አስመስሎ ሸይጣን ከጎኑ ቆሞ የሞቱ ወላጆቹን ምስል ለብሶ ይህ ጌታህ ነው ሲለው ጠንካራ ኢማን ጽኑ አቋም ያለው ሰው ካልሆነ በስተቀር ይፈተናል። ፈተናውን ከሚያከብዱ ነገሮች አንዱ ከሱ ጋር ጀነትና ጀሃንም የሚመስሉ ወንዞችን ይዞ ይንቀሳቀሳል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም ኢማም ሙስልም ከሑዘይፋ ባስተላለፉት ሐዲስ ስለ መሲሐ ደጃል ነቢዩ ዓለይሂ ሰላቱ ወሰላም ሲናገሩ መሲሐ ደጃል ከሱ ጋር ጀነትና ጀሀነም አላ የሚፈሱ ወንዞች አሉ። ከሱ ጋር አንደኛው ነጭ መልክ ያለው የሚፈስ ውሃ ነው በአይነት ሲታይ፣ ሌላኛው ደግሞ ነበልባል የሚመስል የሚፈስ የእሳት ውሃ ነዋል። ይሄን ያገኛችሁ እንደሆነ አንዳችሁ ይህ የገጠመው እንደሆነ አንገቱን ዝቅ አድርጎ እሳት የሚመስለው ውስጥ ይግባ፣ ከእሱ ይጠጣ፣ ቀዝቃዛ አርኪ ውሃ ሆኖ ያገኘዋል ብለዋል። ይሄም ጽናትን፣ እርግጠኝነትን ይጠይቃል። ከላይ ላይ የሚታየው እሳትን ውስጡ ግን ጀነት ነው፣ ውሃ ነው፣ ሰላም ነው። ፈየጅዓሉሃ አላሁ ዓለይሂ በርደን ወሰላመን ከማ ጀዐለሃ ዓላ ኢብራሂመ በርደን ወሰላም አይላል። ሁለት ውሃዎችን ይዛል። አንደኛው ነጭ ቀዝቀዝ ያለ የውሃ ነው ላዩ፣ ውስጡ ግን እሳት ነው። ሌላኛው ደግሞ ውጩ ነበልባል የያዘ የሚፈስ እሳት ነው፣ ውስጡ ግን ጀነት ነው። ይህ የገጠማችሁ እንደሆነ እሳት የሚመስለው ውስጥ ግቡ። አንገዛችሁን አዘግዘካችሁ አይናችሁን ጨፍናችሁ ውስጥ ግቡ። የሱረቱል ካህፍን መጀመሪያ ያቀሩበት አላህ ተባረከ ወተዓላ ሰላማዊ ቀዝቀዝ ያለ ነፋሻ አየር ያለበት ያደርግለታል ውስጡን ለኢብራሂም አላህ እሳትን በርድ ሰላም እንዳደረገለት ብለዋል ዓለይሂ ሰላቱ ወሰላም። ይሄም ጽናትን እርግጠኝነትን የሚጠይቅ ነው። ጠንካራ እምነት የሌለው ቀድሞ ይሄን ያወቀ የተዘጋጀ ሰው ካልሆነ በስተቀር አይኑ እያየ እሳት ውስጥ መግባት ይከብደዋል። እውቀት ያለው ቀድሞ በእውቀት የታጠቀ የዒልም ስንቅን የሰነቀ ይጸናል። የነቢን ዓለይሂ ሰላቱ ወሰላም መመሪያ አስታውሶ እሳትን የተባለ ውስጥ ገብቶ ሰላም ማግኘት ይችላል። ቀድሞ የዲን ግንዛቤ የሌለው ጽናት የሌለው ግን እላይ እላዩን የሚያየው ወንዝ የሚመስል ጀነት የሚመስል ውስጥ ገብቶ ይቃጠላል። ናዑዙ ቢላሂ ሚን ዛሊክ። መሲሐ ደጃል መጨረሻ ላይ ቅያማ ሲቀርብ አካባቢ የሚመጣ ቢሆንም ለአርባ ቀናት ምድር ላይ ይቆያል ብለዋል ነቢዩ ዐለይሂ ሰላቱ ወሰላም። ፈተናውን ከሚያከብዱት ነገሮች አንዱ ምን ይሄ አንዳንዴ ፈተናው ምንም ከባድ ቢሆን ለሰዓታት፣ ለጥቂት ቀናት ሆኖ ሰዎች ትሎ ይገላገሉታል። መሲሕ አደጃል ግን ምድርን ያተራመሰ በዚህ መልኩ ህፃን አዋቂውን፣ ወንድ ሴቱን እየፈተነ ለአርባ ቀናት ምድር ላይ ይቆያል። አርባ ቀን ሲባልም ሁሉም ቀናቶች የተለመዱ አይነት የዱንያ ቀናቶች እንዳይደሉ የሚያሳዩ ሐዲሶች አሉ። የውሙን ከሰነቲን አሉ ነብዩ ሰለላሁ ዐለይሂ ወሰለም። መሲሐ ደጃል ምድር ላይ ሰዎችን የፈተነ እያተራመሰ ከሚቆይባቸው አርባ ቀናት ውስጥ የመጀመሪያው ቀን ርዝመቱ እንደ አንድ ዓመት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ በዚህ ቀን ሶላታችን እንዴት እናድርግ ብለ ሁሉ ሱሐቦች ጠይቀዋቸዋል። እንደ አንድ ዓመት ነው ሲባል ከባድ ነው ለማለት ብቻ አይደለም፣ ቀኑ በተጨባጭ ይረዝማል ማለት ነው። መሲህ ደጃል ምድር ላይ የሚቆይባቸው የፈተና ቀናት ውስጥ አርባ ቀናቶች የመጀመሪያው ቀን እንደ አንድ ዓመት ከሆነ ሶላት እንዴት እናድርግ ሲሏቸው፣ ሌላ ጊዜ ሶላትን በምሰግዱበት ቆይታ ያክል የቆያችሁ ደጋግማችሁ ስገዱ በዛ ቀን ውስጥ አሉ። የአንድ ቀን ሶላት አይበቃም ማለታቸው ነው። ቀኑ በጣም ረጅም ከመሆኑ አንፃር ሁለተኛው ቀን እንደ ወር ይሆናል አሉ። ከአርባዎች ቀኖች የመጀመሪያው እንደ ዓመት ይረዝማል፣ ሁለተኛው እንደ አንድ ወር ይቆያል ይረዝማል። ሶስተኛው ቀን እንደ ሳምንት ይሆናል አሉ። ከዛ በኋላ ከአራተኛው ቀን ጀምሮ ከሳኢሪ አያም ይቆማል፣ እንደ ተለመደው የዱንያ ቀናቶች ቀለል ያለ ቀን ይሆናል። የመጀመሪያ ሶስቱ ቀናት ግን ከባድ ናቸው፣ የፊትና ቀን የችግር ቀን። ሲጀምርም ከበድ ይላል ዘለግ ይላል፣ ግን ሰዎች ከጭንቀቱ ለመውጣት ካላቸው ጉጉት ተመፍራታቸው የመጣ ነው የሚረዝመው። የመሲህ ደጃል የፈተና አርባ ቀናት ግን በተጨባጭ ይረዝማሉ ቀናቶቹ የተለመደ የአንድ ቀን ሶላት ሁሉ አይበቃም። ሶላት በተደጋጋሚ በቅርብ ርቀት ብሁር ሰግደን፣ እስከ አሱር ምን ያክል ሰዓት ነበር? ምን ቆየው? ምን ያክል ስራ ከሠራሁ በኋላ ነበር ቀጣይ ሶላት የሚገባው ይባላል። ሰዎች በተለምዶ ያውቃሉ የሶላትን ወቅት የእጅ ሰዓት እንኳን መቅጠሪያ ባይኖራቸው። መሲሑ ደጃል ዱንያ ላይ የሚቆይባቸው አርባ ቀናቶች ውስጥ ከአንድ እስከ ሶስት ያሉት ቀኖቹ ራሱ ይረዝማሉ። አንድ ሶላት አይበቃም። እንዳንድቀን በላዋል በዚህ መልኩ መሲሕ ደጃል ከፈተናው አላህ ይጠብቀንና ብዙ ሰዎችን እየፈተነ ደካማ የሆኑ ሰዎች እየተከተሉት ምድርን ያተራመሰ ይቆያል። አላህ ተባረከ ወተዓላ ያዳነው ሰው ካልሆነ በስተቀር ከሱ ፈተና አይድንም። መጨረሻ ከመሲሕ ደጃል ፈተና የሰው ልጆችን በአላህ ፈቃድ የሚገላግሉት ኢሳ ናቸው አለይሂ ሰላም መሲሑል ኸይሪ የቅቱሉ መሲሐ ሸሪ ኢሳ ዓለይሂ ሰላም እንደ ሙስሊሞች እምነት አይሁዶች ሊገድሉ ሲፈልጉ አላህ በረሕመቱ ወደ ሰማይ አንስቶት፣ አሁንም ድረስ ዒሳ ያለው ሰማይ ላይ ነው። ቅያማ መቆሚያዋ ሲቃርብ ዒሳ ወደ ምድር ይወርዳል። መሲሕ ደጃል ምድርን በዚህ መልኩ እያተረማመሰ የሰው ልጆችን እየፈተነ ባለበት ወቅት ላይ ዒሳ አለይሂ ሰላም፣ ሱሪያ ደማስቆ በስተምስራቅ አካባቢ ከሚገኝ ነጭ የመስጂድ ሚናራ በኩል ወደ ምድር ይወርዳል። ከዛ በኋላ ዒሳ ከሚሰሩት ሥራ አንዱ መሲሐት ደጃል መግደል ነው። ፈኢዛ ረአሁ ዐድው ላህ ዛበ ከማ የዱቡ አልሚልሑ ፊልማ አሉ ነብ ሰላት ወሰላም ዒሳ ከሰማይ ወርዶ መሲሐት ደጃል ውሸታሙ፣ አጭበርባሪው ሓቀኛውን የአላህ ነቢ ዒሳን ሲያይ ጨው ውሃ ውስጥ ሲደረግ እንደሚሟሟው መሲሐት ደጃል ዒሳን ሲያይ ማሟሟት ይጀምራል አላሉ ኢሳን አብዝቶ ባየቁጥር ባየ ቁጥር የሟሟይ የሟሟይ ይሄዳል። እንደው ኢሳ ዝም ቢሉ ጊዜ ቢሰጠው ሟምቶ ያልቅ ነበር አሉ ነብይ ሰለላሁ ዐለይሂ ወሰለም። ነገር ግን መጨረሻ ላይ ኢሳ ደርሰው በጦር ይወጉታል፣ ይሞታል። ከዛ በኋላ ኢሳ መሲሕ ደጃልን የገደሉበትን ጦር አሳይተው ይኸው ገድየዋለሁ ብለው ደሙን ለሰው ልጆች ያሳዩአቸዋል። ተብላ መሞቱን እንዲያረጋግጡ ሰላም እንዲሰማቸው ኢሳ መተው እስኪገሉ ድረስ የሰው ልጆችን መፈተን አያቆሙ፣ ምድርን ያተራምሳል።

አስተባባዮች እምቢ ባዮች ምን ይጠባበቃሉ ለማመን የሞት መላይኮችን እንጂ ወይም ደግሞ የአላህን ለፍርድ መምጣት እንጂ የቅያም ቀን ወይም ደግሞ አንዳንድ የቅያማ ምልክቶችን መምጣት እንጂ ምን ይጠብቃሉ? ተመክረዋል ተጀክረዋል ተገስጸዋል ብዙ ሰዎች እምቢ እያሉ ነው ከዚህ በላይ ምንም የሚመጣ ነገር የለም። ወይም ዱንያ ላይ የሞት መላይካ ነው የሚመጣው። የሰው ልጅ የሞት መላይካ ከመጣ ግርግራ ከያዘው በኋላ ቢያምን ዋጋ የለው። አሊያ ደግሞ ጌታ አላህ የቅያም ቀን ለፍርድ ሲመጣ የፍርዱ ሜዳ ላይ አላህን አይተው እንጂ አላምንም ሚሉ ሰዎች ያኔ ማመን ምንም አይጠቅም። አሊያ ደግሞ አው ያቲ ባዕዱ አያቲ ረቢክ፣ የቅያማ ምልክት የሆኑ የተወሰኑ ታምሮች መምጣትን እንጂ ምኑ ይጠብቃሉ? ይህ ታምር ውስጥ መሲሑ ደጃል ሊካተታል። ቁርአን ላይ በስሙ መሲህ ደጃል ተብሎ ባይነገርም የመሲህ ደጃልን ፈተና የሚያስተነቅቁ የሚጠቁሙ የቁርአን አንቀጾች አሉ። ከፊል ምልክቶች የዱንያ መጥፊያዋ መቅረቡን የሚያሳዩ ምልክቶች በሚታዩበት ቀን ከዛ በፊት ያላመኑ ሰዎች ቢያምኑ፣ ከዛ በፊት መልካም ስራ ያልሰሩ ሰዎች አሁንስ ነገሩ እውነት ነው ቅያማ ሊቆም ነው ብለው ለመስራት ቢነሳሱ ያኔ የሚሰራ ስራ አይጠቅምም ይላል አላህ ተባረከ ወተዓላ። ዛሬውኑ ማመን፣ ዛሬውኑ መስራት፣ ዛሬውኑ

አላህን ተባረከ ወተዓላ መፍራት ከዱንያም ከአኼራም ፈተናዎች የሚጠብቀው የሚያዋጣው እሱም። ሌላው እምነትን በትክክል ማወቅና እዛ ላይ መጽናት ትልቁ የሙእምን ዋስትና ይሄ ነው። ስለ መሲሕ አደጃል እየተናገሩ ነቢ ዓለይሂ ሰላቱ ወሰላም ያ ዒባደላህ ፈትቡቱ ብላ ፈተናውን ነግረውናል። ከፈተናው ከሚያወጡ ከሚያድኑ ነገሮች አንዱ ደግሞ ጽናት እንደሆነ ለመግለጽ የአላህ ባሮች ሆይ ጽኑ። የፈተናዎች መብዛት፣ መክበድ፣ መግዘፍ አቋማቸውን እንዳያስቀይራችሁ ብለዋል። የመሲሑ ደጃል ፈተና እጅግ በጣም ከባድ ነው። ሹብሃው ብዥታው፣ ማደናበሪያው እጅግ በጣም የከፋ ነው። ከዚህ ፈተና የሚያወጡን መንገዶችንም ነቢዩ አለይሂ ሰላቱ ሰላም ነግረውናል። ስለ መሲሑ ደጃል አክብደው ነግረው ነው። ሱሐቦች ከመዲና ቅርብ ርቀት ላይ ከሚገኙ የቴምር ማሳዎች አንዱ ላይ ደበቅ ብሎ የተገኘ ወደ መዲና ሊዘልቅ የተቃረበ ሁሉ እስኪመስለን ድረስ አስፈራሩን ብለዋል ሶሃቦች። አስፈራርተው ብቻ የመሲሑ ደጃልን መገለጫዎችን ዘርዝረው ብቻ አላበቁም። ካስፈሪው ከከባዱ የመሲሑ ደጃል ፈተና የሚጠብቁ መንገዶችንም ነግረውናል። ከዚህም አንዱ በአላህ ማመን ነው። የአላህን ስምና ባህሪያት ማወቅ ነው። መሲሑ ደጃል ጌታችሁ ነኝ ይላል። ጌታችሁ አይደለም። መሲሑ ደጃል ቀኝ አይኑ የለም እውር ነው፣ የእናንተ ጌታ እውር አይደለም ብላ፣ በአላህ ማመን የአላህን ስምና ባሕርያት ማወቅ ዒልም መማር አሁን የጠቀስናቸው አይነት ሌሎችም በጣም ብዙ ስለ መሲሑ ደጃል የተነገሩ የመሲሑ ደጃልን ምንነት የሚገልጹ ሐዲቶችን ማወቅ ዲንን መገንዘብ አንዱ ከመሲሑ ደጃል ፈተናም እናመልጥበት መንገድ ነው። የማያውቅ ሰው ነው ግራ የሚጋባው። ሌላኛው መዳኛ መንገድ ቁርአንን አጥብቆ መያዝ ነው። ቁርአንን መማር ነው። ቁርአንን መሐፈጽ ነው። አቡደርዳ በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም መን ሐፊዘ ዓሽረ አያት ሚን አወሊ ሱረቲል ካፍ ዑሲመ ሚነ ደጃል ብለዋል። ኢማም ሙስሊም ሌሎችም እንደዘገቡት ከሱረቱ ልካፍ የመጀመሪያ አስር አንቀጾችን የሸመደደ ሰዋል፣ በሌላ ዘገባ ደግሞ ከሱረቱ ልካፍ የመጨረሻ አስር አንቀጾችን የሸመደደ በቃሉ የያዘ ሰው ከመሲሕ ደጃል ፈተና ይድናል አሉ። ከመሲሕ ደጃል ፈተና አለመዳን የመሲሐት ደጃል ፈተና ላይ መውደቅ መዘዙ ምንድን ነው? ጀሃንም መግባት ነው። አላህ ይጠብቀን። እሳት ውስጥ መግባት ነው። ከመሲሐት ደጃል ፈተና ለመዳን ደግሞ አንዱ ነቢዩ የሰጡን መድኃኒት ቁርአን ነው። ከቁርአንም በየሳምንቱ ጁምዓ የምንቀራው ሱረቱል ካህፍን ከፊት አስር አንቀጾችን ወይም ከኋላ አስር አንቀጾችን በቃሉ የያዘ ሰው ከመሲሐት ደጃል ፈተና ይጠበቃል። ቁርአን ይጠብቃል ማለት ነው። ቁርአን ያደናል ማለት ነው። የቻለ ሰው ሱረቱል ካፍን ሙሉን ቢሐፍብ መልካም ነው። ከፊት አስር ከኋላ አስር የሚለውም ጥቋማ ነገርም አለው። ሱረቱል ካፍን ሙሉ መሐፍዝ ማለት ነው። መቶ ምናምን አንቀጾች ናቸው፣ ጥቂት ናቸው። በየሳምንቱ ጁሙዓ በጥሞና ልቡን ሰብሰብ አድርጎ ሱረቱል ካፍን የሚቀራ ሰው መሐፈብ ቀላል ነው፣ አይከብድም። ሱረቱ ልፋቲሓን ሁሌ ስለምንቀራው ነው። ፋቲሃ ላይ አነሳሳትም ማናችንም

ያደረገለት እሱ የያዘውንም ውስጡን ሰላማዊ ቀዝቃዛ አየር ያለበት ያደርግላችኋል ብለዋል። ከቁራን ልንርቃ አይገባም ልንቀራ ልጆቻችን ልናስቀራ ቁራን ልናደምጥ፣ በተለይ ልዩ ትርፋት እንዳላቸው የተነገረላቸው እንደ ሱረቱል ካፍ ያሉትን እንደምንም ብለን ልናሐፍር ይገባን። ያ የመቅራት የማይችል እድሜው የገፋ ሰው እንኳ ቢሆን ሱረቱል ካፍን አዘውትሮ በማድመጥ ህፃናት ልጆቹን ቅሩልኝ በማለት አስሸምድዶኝ በማለት በመታገል

ቀድመን ላለመርሳትም ካስፈላጊነቱ ማንሳብ ይሄን ዱዓእ እናደርግ ይገባል። እናሐፍበ ይገባል። ወከዛሊክ ከመሲሑ ደጃል ፈተና ከሚጠብቁ ነገሮች አንዱ መሸሽ ነው፣ መራቅ ነው፣ አለመነካካት አለመጠጋጋት ነው። ሐዲስ ላይ ነቢዩ ዐለይሂ ሶላቱ ወሰላም ከዒምራን ብን ሑሰይን አቡ ዳውድና ሌሎችም እንደዘገቡት ስለ መሲህ ደጃል የሰማ ሰው አሉ መጣ መሲህ ደጃል እኮ ወጣ፣ ከሰዎች ጋር ተቀላቀለ የሚለውን ወሬ ዜና የሰማ ሰው ፈልየንአ ዐንሁ ከሱ ይራቃል። ይታለ ለውስቲ ብላችሁ እንዳትሄዱ አሉ አለይሂ ሰላቱ ወሰላም። አንዱ መድኃኒት መሲህ ደጃል በእኛ ዕድሜ በእኛ ዘመን ከመጣ ከሰዎች ጋር ከተቀላቀለ መድኃኒቱ መሸሽ ነው አለመሄድ ነው።

ከሚለቅበት ብዥታ የተነሳ ሙእመን ነኝ ብሎ በራሱ ተማምኖ የሄደ ሰው ከፍሮ ይመለሳል ብለዋል። ይህ ለመሲሐ ደጃል ብቻ አይደለም። ሌሎችም ፈተናዎች፣ ግራም ያጋቡ፣ ብዥታ ውስጥ የሚከቱ ነገሮች ሲኖሩ መራቅ፣ መጠንቀቅ፣ ጆሮን፣ ልብን መጠበቅ ያስፈልጋል። ለምን ከተባለ ፊትናዎች፣ አዳዲስ የሚመጡ ነገሮች፣ ብዥታዎች የመሳብ ኃይል አላቸው። ይስባሉ፣ ያታልላሉ፣ ይሸነግላሉ። የሰው ልጅ ልብ ደግሞ ደካማ ነው። ከልብ ደካማነት ጋር ከፊትናዎች ውስጥ ካለው ኃይል ጋር ተደማምሮ የሰው ልጅ ሊወድቅ ይችላል፣ ሊፈተን ይችላል። ወከዛሊክ ከመሲሑ ደጃል መጠበቂያ መንገድ ከሚባሉ ነገሮች አንዱ ስለ መሲሑ ደጃል መናገር ነው። ዑለማዎች ትምህርታቸው ላይ ኹጥባ የሚያደርጉ ሰዎች ሚንበራቸው ላይ የሰው ልጆቹ እርስ በርስ ሲገናኙ የተለያዩ ዱንያዊ ፈተናዎችን ፈርተው እርስ በርስ እንደሚነጋገሩት ሁሉ ከዛ የበለጠ ስለ መሲሑ ደጃል መናገር ለሕፃናት መናገር ነው። ማሳወቅ ነው። የአቂዳም ጉዳይ ነው። የእምነትም ነጥብ ነው። ለሴቶች ለሕፃናት፣ ያን ያክል የዲን በቂ ግንዛቤ ለሌላቸው ሰዎች መናገር አለበት። በተለይ ፊትና በበዛበት ዘመን ሶሻል ሚዲያ የተጣራውን ያልተጣራውን ወሬ ፊትና ውሸት በብዛት እያሰራጨ ባለበት ዘመን ሱናና ቢድዓ ተውሒድና ሽርክ በተቀላቀለበት ዘመን የሰዎች እምነት መሳሳት መላላት በጀመረበት ዘመን ስለ መሲሐት ደጃል አስከፊነት፣ ስለ መገለጫዎቹ፣ ስለ ፊትናው፣ ስለ መጠበቂያ መንገዶቹ መናገር መዘርዘር ያስፈልጋል። ከመሲሐት ደጃል በፊትም ሌሎች መሲሐት ደጃሎች አሉ። ጥቃቅን መሲሐት ደጃሎች ለዋናው መሲሐት ደጃል መንገድ የሚጠርጉ ከዋናው መሲሐት ደጃል የበለጠ ለኡመቴ የመፈራው አጥማሚ መሪዎችን ነው ብሏል ነቢዩ አሰላት ወሰላም ያለ ዕውቀት ሰውን የሚመሩ ዕውቀታቸውን፣ እምነታቸውን፣ ህሊናቸውን ትተው በጥቅማ ጥቅም ተደልለው ሰው የሚያታሉ አዋቂ የሚመስሉ አጥማሚዎች፣ የጥመት መሪዎች ወደ ጥመት ጎዳና፣ ወደ ሽርክ፣ ወደ ቢድዓ፣ ወደ ወንጀል፣ ከአላህ ወደ መራቅ የሚጣሩ ሰዎች። እነዚህም መሲህ ደጃል ናቸው። የዋናው መሲህ ደጃል ረዳቶች ናቸው። ከዋናው መሲህ ደጃል እንደምንሸሸ ሁሉ ከነዚህ የተቃቀል መሲህ ደጃሎችም መሸሽ መጠንቀቅ ያስፈልጋል።